ሰላም የተወደዳችሁና የተከበራችሁ በተለያየ ዓለማት የምትኖሩ የክርስቶስ ኢየሱስ ተከታዮች በሙሉ እንኳን ለኢየሱስ ክርስቶስ የትንሣኤ መታሰቢያ በዓል በሰላም አደረሳችሁ በሰላም አደረሰን። ከዛሬ ሁለት ሺህ ዓመት በፊት የሰው ልጆችን ሁሉ ያድን ዘንድ በሰው አምሳል ተገልጦ ከኀጢአት በቀር እንደ ሰው ተፈትኖ የተጠላ የገፉት የተፉበት ያሰሩትና፣ የገረፉት፣ በጭንቅላቱ የእሾህ አክሊል ደፍተው ያሰቃዩት፣ ጀርባውን በጅራፍ ተልትለው የቀደዱት፣ ጎኑን ወግተው ያደሙት፣ የደም ላብ እያላበው ያለበደሉ ከበደለኞች ጋር በወንበዴዎች መካከል ጎልጎታ ላይ በቀራኔው መስቀል እርቃኑን የሰቀሉት በተወጋና በተቀደደ ጎኑ ደም እንደውሃ እየፈሰሰው ገዳዮቹም አስገዳዮቹም ቆመው እየተሳለቁበት፣ ሆምጣጤን በሰፍነግ የሰጡት በብዙ ስቃይ ውስጥ ገዳዮቹን ጨምሮ ዓለምን ሁሉ ሊያድን እርሱ ሞተ። እኛ ጠላቶች ሳለን በሞቱ ከአብ ጋር ሊያስታርቀን ወደደ። ኢየሱስ ስለ ኃጢአታችንና ስለ በደላችን ያለ ኃጢአቱና ያለ በደሉ ከወደድን ታላቅ ፍቅሩ የተነሳ ለጨከኑበት የአይሁድ አለቆችና ለሮም ገዢዎች ሁሉ ፍቅሩን በመስቀል ላይ አሳይቶ የሰው ልጆችን ለማዳን እርሱ ከብዙ ስቃይ በኋላ ሁሉን ጨርሶ በፍቅር ዓይኖቹ እያየ በዚያ ሁሉ ስቃይ ውስጥ ሆኖ አባት ሆይ የሚያድርጉትን አያውቁምና ይቅር በላቸው እያለ እኛን ሊያድንን ለአባቱ ታዞ የመስቀልን ሞት ሞተ። ከብዙ ስቃይ በኋላ ተፈጸመ አለ። በእርሱ ቁስል እኛ ተፈወሰ። ታዲያ የገደሉት፣ የቀበሩት ድንጋይ ጭነው በቃለት አበቃለት ያሉት ጌታ በሦስተኛውም ቀን የሞትን መውጊያ ሰብሮ መቃብር ፈንቅሎ ሞትን ድል አድርጎ ኢየሱስ ተነስተዋል። ቃስ ወንጌል ምዕራፍ 24 ከቁጥር አምስት ሕያውን ከሙታን መካከል ስለምን ትፈልጋላችሁ? ተነስቷል እንጂ በዚህ የለም። በደሙ ስርትን በእርሱ ቁስን ፈውስን በሞቱ ሕይወትን አገኘን፣ በትንሳኤው ደግሞ ሕያዋን ሆንን። ከዚህ የሚበልጥ ፍቅር ከየትም ከማንም አይገኝም። እርሱ ፍጹም አፍቃሪ ነው። እንግዲህ ወገኖቼ ከዚህ የሚበልጥ ፍቅር ወጥቶ የትም የለም። ጠባችንን በፍቅር ቂማችንን በይቅርታ ቀይረን እንደ ሀገር፣ እንደ መንግስት፣ እንደ ህዝብና እንደ ግለሰብ የሞተልንን ደግሞም ሙታን በኩር ሆኖ የተነሳውን ጌታ አንዴ ሳይሆን ሁሌ ያሰብን በዓሉ የሰላም የደስታና የፍቅር እንዲሆን ከልብ ተመኘሁላችሁ። በመጨረሻም የተከበሩ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በድጋሚ እንኳን አደረሰውት እያልኩኝ ልክ እንደ ወትሮ አሁንም እንደ አባት ልጅ ቢመችም ባይመችም ልጅ ነውና አባት ከናመሉ እንደሚችለው ሁሉን እንደቀድሞ በመቻል በመታገዝ እየመከሩም እያስመከሩም እያስተማሩም ካለፈው ሁሉ ጊዜ በሚበልጥ ይቅርታ እንዲያስተምሩን በሰላምና በፍቅር በአንድነትና በኅብረት እየተጋመድን የኢትዮጵያን ትንሣኤ ማየት እንዲሆንልን እመኛለሁ። ሁልጊዜ ፍቅር ያሸንፋል። እግዚአብሔር ኢትዮጵያንና ሕዝቦቿን ይባርክ። የወንጌል ብስራት ቤተ ክርስቲያን